ስሜ ታምራት ይባላለሁ። የመጣው ከገላ ነው። 15 አመት ሙሉ ልጅ አልነበረን። ጌታን በተስፋ እየጠበቀን ጌታ ይናገራል። በአንድም በሌላ ፎሮፌትን በቴሌቪዥን እሷ አይታ እዚህ ነብይ ጋ ካልን ብላ ወስነን፣ ሰኔ ወር እንደዚህ መጣን። መቴን እኔ እዛ ቁጭ ብያለሁ። ከዛ ቦታ ጣቦ አገልጋዮች ወደዚህ ቅረቡ ብሎን ለቅባትን ትቀርባላችሁ ስሉ ወደዚህ ተጠገውና ቁጭ አልኩ። ከናዝሬት ለመጠሰው እሱ ቃል እያወጣ ነው ስለ ልጅ ጌታው፣ ለእኔ ነው ለኔ ነው ለኔ ነው ለኔ ነው እያልኩ ይቀበላለሁ። እሱ እዛ እሱን እያገለገለ ያለ እዛ ነው። እኔ በመንፈሶኜ እዛ ጋ እሷ ቁጭ ብላ እሱ ልጅ መጥቶ ከሷ ውስጥ ከቆንጣዋ ያውልቅና ያጥባል። ከዛ ወጣውና ለሷ እንዲ እንዲ ብዬ ውጭ ነገርኳት። በወሩ እሷ ጸነሰች። ምን ይዞ ምን ጨብጦ ወጣ? ያው ነገራችን የተፈጸመ እዚህ ነው። የሚያስፈጽም ቅባት እዚህ አለ። እዚህ ያስፈጸመ ጌታ ብዙ አመት የተናገረ

በኦፕሬሽን ነው የተወለደችው። ያ ኬዝ እያመማ እያመማ እንደምንም ሆና ዳነች። ሰባተኛ ወር ወደዚህ ዘን መተን እንመሰክራለን ብለን ዘን ልንመጣ ስንል እሱን ደግሞ በኃይለኛ ታመማ። ምንም ቃል እየተጫወተ ውሎ ምንም ሳይሆን በኃይል ታመማ። እዚህ ልንመጣ ስንል ከጎረቤት ሰው ጠርተን ወጌሽ ተቃጅቶ አሉ ወደ ገጠር የትና የት በጨለማ ባትሪ ይዘን ምን ምናል፣ ልጁን ምንም የተቀጨ የለም፣ ምን የለም። ከዛ ዝም ሌን የሆነ ክርስቲያኖች መጡ፣ ጸለዩት። ልጁን ተሰርቶበት ነው። ለምን ይሄ ልጅ ካደገ እኔ እዚህ ብድር አልቀመጥም ብላ አሰርተበት ነው። ተፈወሰ። ልጁ ሌላ ሕክምና እሷ ሄዳለች። በእርግጥ እኔ አልታየውም። እሷ ሄዳ ትወልዳለች ተብሎ መድኃኒት ተሰጣት። አምጥታ አሳየች። ይሄን ዋጭ ቆይቷል፣ በጣም አመት፣ አምስት አመት ይሆናል ያ መዳኒት ከሰጧት። ጌታ ሰጣለ ብሎ ተናግሯል። በአንድም በሌላም ተናግሯል። ከሰጠም ይስጥ ካልሰጠም ለራሱ ክብር እንኖራለን። ጌታ ስም በእኛ ላይ አይሰደብም። ጌታን አክብረን እናልፋለን። ልጅ ተምብና ብናሳድግም ልጃችን ይሆናል ብለን ተነጋግረን ደመደም ከዛ ይሄ እስኪሆን ማን እዚ መጥቼ ሲሄድ ቤት ውስጥ ተኝቼ እኔ አገሮ መርሙ ለሊት መጣና በቁንጥቻ እኔ ለክብሬ እኮ ነው፣ ለክብሬ ነው። ለክብሬ ሁለቴን ነጭ ሙሉ ልብስ ለብሶ ከዛ ታንበረከኩና ሳሎን ላይ አላቀስኩና፣ ጌታ ምረት አድርገኝ አልኩ። ሳምንት ሳይሆን እሱ መጥቶ ሰማያዊ ልብስ የለበሰውን ልጅ አምጥቶ ወንድ ልጅ አሳቀፈ። ወር ሳይሆን ልጁ ተረገዛ። ገላኔ ጋ ሄጄ አልኳት፣ ገላኔ ገላኔ፣ አይ እንዲ ቀርቷል ብለኛለች። አይ እኔ አላመንኩም ብላ ሌላ ክሊኒክ ሄደች። ሌላ ክሊኒክ ሄዳ አይ እሱም እንደዚህ ቀርተዋል አለኝ። ዘላለም ጋ እኔ ኮንስትራክሽን ስራ ነው የሚሰራ ጣራ ላይ ነበርኩ። እሷ አረገዝኩ ስትላተ ጣራ ላይ ነበር ጣራ ላይ ነበር። ከዛ ሲልኬ እዛው ጣራ ላይ ቁጭ አልት። በደስታ ወዲያው ልብሴን ቀየርኩ። እየበረርኩ ወደ ቤት ቸርኩ ነው ቤት እሷንም ሴጣን ሊወስድ ነበር። ሞታለች ተብላ ድልድይ ለቁጭ ብዬ ቤጂንግ ማሻአላ ቃቄ ቤጂንግ ነው ለለችው እዛ ድልድይ ውስጥ ቁጭ ብለ ኤኖክ አምላክ አንተ ካሳፈርከኝ እሷ ሞታ እናት የሌለችውን ልጅ እንዴት አሳድጋለሁ? ኪዳኑንስ እንዴት ማን ማን ማን አስጨብጠው ያሳድጋል አታሳፍረኝ አታሳፍረኝ እያል እዛ ቁጭ ወተት ጊዜ ተብዬ አኪሞች ወተት ጊዜ ብሎ ላኩኝ። ገዝቼ ስመለስ ቁጭ አልኩ። ከዛ ጌታ አንድ ድምፅ በጆሮ ሞት የለም ተነስ ሂድ አለ። ተነስቼ ሴት ሶስት ሰዓት ነው የተወለደ እሷ ስምንት ሰዓት ላይ ነቃች። ጌታ ይሄ ነው ያደረገልኝ። ጌታ መልካም ነው። ጌታ ቸር ነው። አሜን። አሁን ዛሬ ልደቱ ዛሬ ነው። አራት ግንቦት አራት ነው የተወለደ ልጁ ልጁ ዛሬ ነው። እኛ በቃ ልደቱን የምናከብሮ ቤትም የለም። ያኔ ነው ያልኩት ቤትም የለም ሰው ቤትም እንደዚህ እናደርገ ጂፔሴደን ለምን እዛው ልደቱን ለምን አናከብርም? እዛን ለጌታ ለምን አንሰጠም? ተነጋገር። በዛን ቀን በአማቱ እዚህ እንመጣለን ብለን ወሰን ጂፒኤስ ላይ ልደቱን ልናያከብር መጥተናል። አሌሉያ! እናትየውስ እግዚአብሔርን አመስግኑልን። ቴሌቪዥን አይቼ ማለት በቃ መሄድ ነቢያት የሚባል ነገር ብዙ እየተናገሩኝ ስለነበረ በቃ ጠለው እና ልክ በቴሌቪዥን ቻናሉ ጸጥ አለብንና ድጋሚ ስናስጭን ያንተ ገባ። ከዛ ይሄ ብልዬ አየሁና፣ ከዛ እሁድ ቀን ነው ስና እኒድ እዚህ መጀመሪያ እየውና በውስጤ መምጣት ፈለገ ታሜ የሰውየ በንድ ከዛም በኋላ የት ነው አለ አካባቢውን ጽፌ ያስኩ ቦሌሩንዳምናን የሚለውም ጽፌ ያስኩና ከዛ እሺ ያለ እናእሱም ሀርብ ቀን ፕሮግራም መጣን እንዳለው አካባቢ አብረን ነበር መጀመሪያ። ከዛ ህጻናቶች ተነሱ፣ ቦታ ጠቧል ሲባል ተነሳና መጣነው የዛው ከዛ መልእክት እዛ በላለ ሰው ከናዝሪት ነው የመጡት። መልእክት ይመጣል። እሱም እዚች ጋር ለእኔ ያያል። እኔም እንደ ኤሌክትሪክ ነገር አድርጎኝ ያቅ እንደ ኤሌክትሪክ ይነግረኝ። ያ ቀን አንቺም ነበርሽ፣ ነበርኩኝ። እዛ ጋ ሆኜ እንደ ኤሌክትሪክ ይነዝረኛል። ከዛ እሱ ወጥቶ ሲነግረኝ፣ ታሜ እኔንም እኮ እንደ ኤሌክትሪክ እየነዘረኝ ነበር አልኩት። ከዛ ወተን ሄድን። ከዛ በወሩ ቀረ ያው ቀኑ ደረሰ። ቤጂንግ መውለድ አትችይም ሽርቱ አይለሽም አሉ። መጀመሪያ ማለት በኦፕራሲዮን ነው የምትወልጁ ሲሉ ያልኳቸው ገባው። አንጀቱ ላይ ልጁ ተኝቶ አንጀቱ በስብሷል ተባለ። ያው ሲያዋልዱ የማቀው ታሪክ የለም። ከዛ በቃ እየደከም ሲሄድ ብቻ ይሄ ነው ከአምላክ አንተ ተናግራኝ እኮ ነህ አንተ ልጅ እሰጥሻለሁ ብላኝ እኮ ነው። እንዳትገለኝ ልጅን አሳየኝ አልኩት። በቃ እየደከምኩኝ፣ ራሴን በቃ ማቀው ነገርን እየጠፋብኝ አይዞሽ ይላሉ ድምፅ እሰማለሁ። ከዛ በቀጠም ፈታልኩ መጨረሻ ላይ ለካ ሬሳ ክፍል ያስገቡኝ። ሸፍነውኛል። ሸራ ጥቁር ሸራ አልብሰውኛል። ቆዳ ነገር ላይ ነው ያስተኙኝ የሆነ ሰማያዊ። ከዛ ቆይቼ መቶ ብልፅ ምን ሊያደርግልህ አላውቅም ብልፅ ሲያደርግ አያለው። ከዛ ደንግቶ ሽፍን አደረገኝ። አይዞሽ ብሎ ሸፍነው የሄደ ዶክተሩ፣ ሞታለች ብሎ ሬሳ ክፍል ነው ያስገቡኝ። ዛእዛሁ ሆነው አይኛዛቶ ላምላ አትወኝ ልልጅም እዚህ ተናግረኸኛል። አትጦወ ከሬሳ ክፍል ነው የወጣሽው። ይማን ነው መጀመሪያ እሱን ወተት ግዛና እንደዚህ እንደዚህ ተጠጣም እስከ ስድስት ወር ምናምን ብለው ከዛ እሱ ደግሞ ልጅ ይዤ አልሄድም፣ ልጁን ሰዱት አለ እናት ልጅ ምንም አያደርግልኝም ብሏቸው። ለካ እዚህ ሶስት ልጅ ሶልጅ ያለች ብልኛ። ስለዚህ እኔ ደግሞ እዛ ጋ አልሞትም፣ የሄኖክ አምላክ አታዋርደኝም፣ እኔ ልጄን ይዤ ነው የምወጣው ላለሁ እያልኩኝ በቃ እየደከምኩ በኤሌክትሪክ ሲነጥቁኝ ምናምን ሰማ ነበረ። በቃ ጠፋሁ። ከዛ ስምንት ሰዓት ላይ መጥተው ሲገልጸኝ ምን ሊያደርጉ እንደሆነ አላውቅም፣ ሲገልጽ አያለሁ ዳንግጦ ሸፍኖኝ ሄደለ። ወዲያው ብዙ ነርሶች መጡና ወደ ፍራሽ ላይ ስፖንጅ ላይ ቀየሩ። ሊገንዙሽ ነበር። አላውቅም እኔ የኔ ኢየሱስ። ከዛ አውጡና ሌላ ክፍል አደረጉኝ። ከዛ በጣሱ መጣ። እግዚአብሔር ስራ ደግሞ የእሱን ልጆች አይጥልም። ሲያክመኝ የነበረውን ክርስቲያን ነው። ከዛ ወንሸት አይዞሽ፣ እሺ ብሎ እጄን እንዲዞ ከዛ አይዞሽ አላዋረድሽኝም፣ እሺ አለኝ። እሺ እና ያው እግዚአብሔር አብሶ ለእኛ ቤት በጣም ታላቅን ነገር ነው ያደረገው። ማለት አሁን የሆነብን ነገር ትንሽ ነው። ለምን እግዚአብሔር የበለጠውን ነገር ሰጥቶናል። ስለዚህ ምንም አሁን ስለ ቤትና ምንም አይመስለኝም። እግዚአብሔር የበለጠ ነገር ማለት ነው። መጀመሪያ ምንም የለም። ስለ እግዚአብሔር የበለጠው ክብር ስላደረገ እግዚአብሔርን አመስግኑ። ክብር ለኢየሱስ ይሁን። ልደቱንና ክብራረዝ ሃሌሉያ ጌታ ይባረክ። ዘመኑን ላንተ ሰጠው። ከዚህ ቀን ጀምሮ ችግር፣ ድህነት፣ እጥረት ከዚህ ቤት ነቀልኩኝ። ከሰማይ ዝናብ ይታዘዝላቸው፣ ምድር ፍሬን ታብቅልላቸው። በታምራት በተአምራት ይሄን ልጅ ይዘው የሚገቡበት ቤት ይዘጋጅላቸው። አሜን። በኢየሱስም ይሄን ብላቴና ባረኩኝ። ጨለማ በዚህ ቤት ላይ ስልጣን የለው። ገና ሁለት ኛ ልጅ ይላሉ፣ ሶስተኛ ይላሉ። ስለ ታማኝነት ስም ይባረክ። ከጨለማ ሁሉ ሰወርኩት፣ ምልክትን አረኩበት። ታሞ ሆስፒታል አይሂድ፣ በትምህርት አንደኛ ይሆን፣ እቺ ምድር ትታዘዝለት፣ ለወላጆቹ ረፍትና ደስታ ይሆን። ይሁን አለ። በቴሌቪዥን ምታዩ በማንኛውም ምክንያት በእግዚአብሔር ፊት ልጅ ምትጠይቁ በኢየሱስም እንደዚህ ልጃችሁን አቅፋችሁ ነው። የከለከላችሁ ሁሉ በኢየሱስም ይሰበር። ማቀፍ የከለከላችሁ ይሰበር። ልጅ የከለከላችሁ ይሰበር። እርግማን በኢየሱስም ይሰበር። እንዲህ እንዳቀፍኩት ማቀፍ ይሁንላችሁ በኢየሱስም። አቅፋችሁ ነው አቅፋችሁ ነው። በኢየሱስም ልጃችሁን አቅፋችሁ ነው። ይሁን አለ። አሜን። ጌታ ይባርክ። Happy birthday, ማነው ስሙ? ሳሙኤል፣ ሳሙኤል እሱ ነው። ግንቦት አራት ነው የተወለደው። ግንቦቴ ግንባታ ነው። እንኳን ተወለደላችሁ፣ እንኳን ጌታ አረዳችሁ። ለልደቱ ደግሞ ዛሬ እኔ 10 ሺህ ብር ጊፍት ሰጥቼዋለሁ። አሜን። ያዞ ከዚህ በኋላ በቤታችሁ ገንዘብ አይጠፋም። አሜን። ችግር ከዘመናችሁ ተመቷል። አሜን። በመትረፍ